ሰበር ዜና። ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን ግድያ በመጥቀስ ወታደራዊ እርምጃ ለመውሰድ ዛቱ። ሰላም ጤና ይስጥልኝ፣ የቻናል የቤት ሰዎች ቀደም ሲል ያስደምጥኳችሁን ሰበር መረጃ ዝርዝሩን ማስደምጣችሁ ሆና እስከ መጨረሻ አብራችሁን ቆዩ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት ናይጄሪያ በክርስቲያን ዜጎቿ ላይ የሚፈጸም ስቃይን ቸል ብላለች በማለት ከወነጀሉ በኋላ የመከላከያ ሚኒስተር ለወታደራዊ እርምጃ እንዲዘጋጅ ማዘዛቸውን ተናገሩ። ናይጄሪያ ይህንን የዶናልድ ትራምፕን ውንጀላ በተደጋጋሚ ያስተባበለች ሲሆን ትራምፕ በማኅበራዊ ሚዲያ ገጻቸው ላይ በአገሪቱ የሚገኙ ክርስቲያኖች ላይ የጅምላ ግድያ ይፈጸማል ሲሉ ጽፈው የአገሪቱ መንግሥት በፍጥነት እርምጃ የማይወስድ ከሆነ ለናይጄሪያ የሚሰጠውን እርዳታና ድጋፍ ወዲያውኑ እናቆማለን ሲሉ ዝተዋል። አርብ ዕለት እንዲሁ የአሜሪካ ፕሬዚዳንት ዶናልድ ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ያሉትን መጠነ ሰፊ መከራና ግድያ በመጥቀስ አገሪቱን አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ በሚል መፈረጃን አስታውቆ ነበር። ቅዳሜ ዕለት የናይጄሪያ መንግስት በውጭ ጉዳይ ሚኒስቴር መስሪያ ቤቱ በኩል ባወጣው መግለጫ የዶናልድ ትራምፕን ፍረጃ ውድቅ አድርጎታል። የናይጄሪያ ውጭ ጉዳይ ሚኒስቴር አምባሳደር የሱፍቱ ጋር በሰጡት መግለጫ የትራምፕ አቋም በናይጄሪያ ያለውን ሁኔታ አያሳይም ብለዋል። ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ አርብ ዕለት በለጠፉት በዚህ ጽሑፍ ላይ ክርስቲያኖች በናይጄሪያ የመኖር ሕልውናቸው አደጋ ላይ ወድቋል በማለት አሜሪካ እንዲህ አይነት ግፍ ሲፈጸም ዝም ብላ አትመለከትም ብለዋል። ፕሬዝዳንቱ በሺዎች የሚቆጠሩ ክርስቲያኖች በጽንፈኛ ሙስሊሞች ተገለዋል ሲሉ በልጥፋቸው ላይ ተናግረዋል። የናይጄሪያ መንግስት በበኩሉ ቅዳሜ ዕለት ባወጣው መግለጫ ላይ በተለያዩ የምዕራብ አፍሪካ እና የሳህል አካባቢዎች የተለየ ፍላጎት ባላቸው ውስን ቡድኖች አማካኝነት ግጭቶችና መከፋፈሎችን የፈጠረውን አመፅ የተቀላቀለበት ጽንፈኝነትን ለመዋጋት ባለን ቁርጠኝነት እንቀጥልበታለን ብሏል። የአሜሪካው ፕሬዚዳንት የዌስት ቨርጂኒያው ተወካይ ሬሊሙርና የኦክላማው ቶም ኮልን ጨምሮ በርካታ የኮንግረስ አባላት በጉዳዩ ላይ ምርመራ አድርገው በቀጥታ የደረሱበት እንዲያሳውቋቸው ማዘዛቸውን አስታውቀዋል። በአሜሪካ ሕገ መንግስት አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ አገር የሚለው ፍረጃ ዋሽንግተን ከምትጠቀምባቸው እጅግ ጠበቅ ያሉ ፍረጃዎች መካከል አንዱ ነው። ይህ ፍረጃም የሃይማኖት ነጻነትን በመጋፋትና በመጣስ የሚወነጀሉ አገራት ላይ ማዕቀብ ለመጣል ወይንም ዲፕሎማሲያዊ ጫናዎች ለማድረግ ይፈቅዳልም ብለዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ቅዳሜ ዕለት የምዕራብ አፍሪካዊቱ ሀገር ናይጄሪያ በክርስቲያኖች ላይ የሚደርሰውን ግድያ ማስቆም ካልቻለች መከላከያ ፈጣን የሆነ ወታደራዊ እርምጃ ለመውሰድ እንዲዘጋጅ ጠይቀዋል። ፕሬዚዳንቱ አያይዘውም ከፍተኛ የህዝብ ብዛት ያላትና ነዳጅ አምራች ለሆነችው ናይጄሪያ የአሜሪካ መንግሥት የሚሰጠውን እርዳታና ድጋፍ ወዲያውኑ እንደሚያቆም በትሩዝ ሶሻል ልጥፋቸው ላይ ገልጸዋል። አሜሪካ ወታደሮቿን የምትልክ ከሆነ አሰቃቂ ግፎችን የፈጸሙ እስላማዊ አሸባሪዎችን ጠራርጎ ለማስወገድ ይሆናል ያሉት ትራምፕ በናይጄሪያ ክርስቲያኖች ላይ ይደርሳል ስላሉት ግድያና ስቃይ ግን ተጨባጭ መረጃ አልሰጡም። ትራምፕ ናይጄሪያን የተዋረደች አገር በማለት መንግሥቷ በፍጥነት እርምጃ እንዲወስድ አስጠንቅቀዋል። ጥቃት ከፈጸምን ፈጣን ጨካኝና ጣፋጭ ይሆናል ልክ ወሮበላ አሸባሪዎች በውድ ክርስቲያኖቻችን ላይ እንደሚፈጽሙት ማለት ነው ሲሉ ጽፈዋል። አቡጃ ትራምፕ ወታደራዊ እርምጃ ወስዳለሁ ሲሉ ለሰጥ ማስጠንቀቂያ ምላሽ አልሰጠችም። ዋይት ሀውስም እንዲሁ አሜሪካ ስለምትወስደው ወታደራዊ እርምጃ ያለው ነገር የለም። ነገር ግን የአሜሪካ መከላከያ ሚኒስትር ፒት ሄግሴት በማህበራዊ ሚዲያ ገጻቸው ላይ መስሪያ ቤታቸው እየተዘጋጀ ነው ሲሉ ጽፈው የናይጀሪያ መንግስት ክርስቲያኖችን ይከላከላል ወይም ይህንን ሰቅጣጭ ግፍ የሚፈጽሙ እስላማዊ አሸባሪዎች እንገድላቸዋለን ብለዋል። የምዕራብ አፍሪካዊት ሀገር ናይጄሪያ በትራምፕ የመጀመሪያው ስልጣን ዘመንም በዓለም አቀፉ የሃይማኖቶች ነፃነት ህግ መሰረት የሃይማኖት ነፃነትን በመግፈፍ ወይንም ጥሰት ሲፈጸም በመታገስ ከተወነጀለች በኋላ እንደ ኤሮፓያን አቆጣጠር በ2020 ታኅሳስ ወር አሳሳቢ በሆነ ሁኔታ በተለየ መልኩ የምትታይ ሀገር ተብላ ነበር። ይሁን እንጂ እንደ ኢሮፓውያን አቆጣጠር በህዳር 2021 የባይደን አስተዳደር ወደ ስልጣን ሲመጣ ከዚህ ምድብ ውስጥ እንድትወጣ ያደረገ ሲሆን ስለ ፍረጃው ምንም አይነት ማብራሪያ ሳይሰጥ ቀርቷል። ይህ ውሳኔ በአሜሪካ የሃይማኖቶች ነጻነትን በሚያቀነቅኑና በስ ኮሚሽን ኦን ኢንተርናሽናል ሪሊጂየስ ፍሪደም ተቋማት ትችትን ያስከተለ ሲሆን በናይጀሪያ አሁንም የሃይማኖት ነጻነት እየተሰጠ ይገኛል ሲሉ መቶታቸውን ቀጥለዋል። ትራምፕ ወታደራዊ እርምጃ ለመውሰድ ከመዛታቸው በፊት የናይጄሪያው ፕሬዚዳንት ቦላ አህመድ ቲኑቡ ቅዳሜ ዕለት የሃይማኖት አለመቻቻልን በመቃወም አገራቸው የእምነት ነጻነትን ለማስጠበቅ የምታደርገውን ጥረት ዘርዝረዋል። ናይጄሪያ ሃይማኖታዊ አለመቻቻል ይታይበታል መባሉ የአገሪቱን እውነታ አያሳይም፣ እንዲሁ መንግስት የሁሉም የናይጄሪያውያን የእምነትና የሃይማኖት ነጻነት ለመጠበቅ የሚያደርገውን ተከታታይና ቅን ጥረት ግምት ውስጥ አላስገባም ሲል ቲኑቡ ተናግረዋል። የትኛውንም እምነት የሚከተሉ ዜጎችን ለመጠበቅ ህገ መንግሥታዊ ዋስትና አለ ሲሉ አክለዋል። የናይጄሪያ ውጭ ጉዳይ ሚኒስቴር በበኩሉ ጽንፈኝነትን በመታገል ላይ እንደሚገኝ ገልጾ ዋሽንግተን የቅርብ አጋር ሆና ትቀጥላለች የሚል እምነት እንዳለው አስታውቋል። አክሎም ዘር፣ እምነትና ሃይማኖት ሳንለይ ሁሉንም ዜጎች መከላከላችንን እንቀጥላለን። ልክ እንደ አሜሪካ ሁሉ ናይጄሪያም ትልቁ ጥንካሬዋ የሆነውን በዝሃነትን ከማክበር በቀር ሌላ አማራጭ የላትም ብለዋል። ናይጀሪያ በተለይ ቦኮ ሃራም እና ኢስላሚክ ስቴት በአገሪቱ ሰሜናዊ ምስራቅ አካባቢ ተደጋጋሚ ጥቃቶችን ላለፉት አስርት ዓመታት በሚፈጸምባቸው ግዛቶች የሃይማኖትና እና የብሔር ውጥረቶች በተደጋጋሚ ያጋጥሟታል። በማዕከላዊ ናይጄሪያ ሁለት ግዛቶችን ግን በከብት አርቢዎችና በአርሶ አደሮች መካከል በተፈጠረ ግጭት በመቶች የሚቆጠሩ ሰዎች ሞተዋል። የአካባቢው ነዋሪዎች ግን የክርስቲያኑ ማህበረሰብ ስልታዊ በሆነ መልኩ ኢላማ ተደርጓል፣ ጥቃት ተፈጽሞበትም ተገድሏል ሲሉ ይናገራሉ። ምንም እንኳን አንዳንድ ወገኖች መንግስት አነስተኛ ቁጥር ያላቸው የአካባቢው ነዋሪዎችን መከላከል አልቻለም ሲሉ ቢወቅሱም የሰብአዊ መብቶች ድርጅት ግን ሁለቱም ክርስቲያንና ሙስሊም ማህበረሰቦች በግጭቶቹ ተጎድተዋል ይላሉ። የናይጄሪያ ውጭ ጉዳይ ሚኒስቴር ቅዳሜ ዕለት ባወጣው መግለጫ ላይ የፕሬዝዳንትም ቦላ አህመድ ቲኒቡ መንግስት በእውነተኛ ሰላም፣ መረጋጋት፣ ነጻነትና ዲሞክራሲ ከሚያምኑ አጋሮች ጋር ለመስራት የማያወላውል ቁርጠኝነት አለውም ብለዋል። ታዛቢዎች ግን ይህ የዶናልድ ትራምፕ እርምጃ የሁለቱ ሀገራትን ግንኙነት የበለጠ እያደፈረሰው እንደሚሄድ እንዲሁም የውጭ ሀገራት በአገሪቱ ስብስብና የበርካታ ሰዎችን ህይወት በሚቀጥፈው ሃይማኖታዊ ግጭት ላይ ተሳትፏቸው ምን መምሰል አለበት የሚለው ላይ አዲስ ክርክር ያስነሳል ብለዋል።